ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ፣ እንግዲህ በክፍል አንድ ላይ ስለ ክርስቲያናዊ ሴትነት ወይም ስለ ክርስቲያናዊ ሚስትነት በመጽሐፍ ቅዱስ ላይ ያሉትን መመሪያዎች በተወሰነ መልኩ አይተናል። ዛሬ ደግሞ ተጨማሪ መጽሐፍ ቅዱሳዊ ሀሳቦችን በክፍል ሁለት እናያለን። አብራችሁ ይንቆዩ። በአንደኛ ጴጥሮስ ምዕራፍ ሶስት ከቁጥር አንድ እስከ ስድስት ላይ እንዲህ ይላል እንዲሁ እናንተ ሚስቶች ሆይ፣ ከእነርሱ አንዳንዱ ለቃሉ የማይታዘዝ ቢኖር ከሴቶች መልካም ስራ የተነሳ ያዩ ዘንድ ያለ ጥርጥርም ሰውነታቸውን ይጠቅሟት ዘንድ ለባሎቻችሁ ተገዙ። እየፈራችሁም በንጽህና አካሄዳችሁን አሳምሩ። ለእናንተም ጸጉርን በመሸረብና ወርቅን በማንጠልጠል ወይም ዋጋው ብዙ የሆነ ልብስን በመጎናጸፍ የውጭ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ጸጥ ያለ መንፈስ ያለው የማይጠፋና የተሰወረ ልብ ሰውነት ይሆንላችሁ። ቀድሞም እምነታቸውን በእግዚአብሔር ላይ ያደረጉ የተቀደሱ ሴቶች እንዲሁ ለባሎቻቸው በመገዛት ራሳቸውን ያስጌጡ ነበር። እንዲሁም ሳራ ለአብርሃም ትታዘዘው ነበር፣ ጌታዬም ትለው ነበር። እናንተም በሚያስደነግጥ ነገር ምንም ሳትፈሩ በበጎ ሥራ ልጆቿ ሁኑ። ወንድ ልጅ በቤት ውስጥ ኃላፊነት እንዳለበት ሁሉ እንዲሁ ደግሞ የራሱ የሆነ የክብር ቦታ አለው። ለምሳሌ ቤታችንን እንደ ቤተ መንግሥት ብንወስደው ወንድን ንጉሥ ብንለው፣ ሴቷን ደግሞ ንግሥት እንላታለን። ንጉሥ በቤተ መንግሥት ውስጥ የከበረ ቦታ አለው፣ ያዘዘው ይፈጸማል፣ የተናገረው ይሰማል። ንግሥቲቱም በቤተ መንግሥቷ ውስጥ ያዘዘችው ይፈጸማል፣ የተናገረችው ይሰማል። ልክ እንደዚሁ ባልም በቤት ውስጥ ተሰሚነት እንዲኖረው እንዲከበር ይፈልጋል። ዝቅ መደረግ በተፈጥሮ አይስማማውም። ስለዚህ ሚስት ባሏ ሲናገር በተረጋጋ መንፈስ ሆና ማዳመጥ ይገባታል። ምንም እንኳን በሚናገረው ነገር ባትስማማም እርሷ ውርቶ እስኪጨርስ አዳምጣ በሰከነ መንፈስ የራሷን ሀሳብ ብታስረዳ ተሰሚነት ይኖራታል። በመጽሐፈ ምሳሌ ምዕራፍ 15 ከቁጥር 1 ላይ ቁጣ ጥበበኞችን ታጠፋለች፣ የለዘበ ቃል ቁጣን ይመልሳል፣ ሻካራ ቃል ግን ጠብን ያስነሳል ይላል። ስለዚህ በተረጋጋ መንፈስና በለዘበ ቃል ማውራቷ ባሏ እንዲወዳትና እንዲተማመንበት ያደርጋል። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 1 ላይ እንዲህ ይላል፣ ብልሆች ሴቶች ቤቶችን ይሰራሉ፣ ሰነፎች ግን በእጃቸው ያፈርሳሉ። ስለዚህ ቤታችንን ትዳራችንን ልጆቻችንን ለመጠበቅ ለባሎቻችን ክብር ሊኖረንና እሺ ብለን ልንታዘዝ ይገባናል። በእኛ በሚስቶች እሺ ማለትና መታዘዝ ምክንያት ክፉ እልህኛና አልሸነፍ ባይ የሆነ ልብ ማሸነፍ እንችላለን። የዛሬው ቪዲዮ መግቢያ ላይ ባነሳ ነው አንደኛ ጴጥሮስ ምዕራፍ ሶስት ከቁጥር አንድ ጀምሮ ስናነብ ባለው ምዕራፍ ላይ ቁጥር 3 ላይ ያለውን ሀሳብ ስናነሳ ደግሞ የሴት ልጅ ውበቷ በሚያብረቀርቅ ነገር መጋጊያጧ ሳይሆን የውስጥ ሰላሟ ትህትናዋ፣ መረጋጋቷ እንደሆነ ይነግረናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 11 ላይ እንዲህ ይላል እንዲሁም ሴቶች ራሳቸውን ያነጹ፣ ስርዓትን የተማሩ፣ የማያጣሉ ብልሆች እና ቅኖች በሁሉም የታመኑ ይሁኑ። ይህ እንግዲህ ውስጣችንን እንዴት ባለ ነገር ማስዋብ እንዳለብን ይነግረናል ይህም በስርዓት እንድንመላለስ ሐሜትን እንድንጠላ ብልህና ቀና እንድንሆን እንዲሁም ለእግዚአብሔርና ለሰውም ሁሉ በሁሉ እንድንታመን ያስረዳናል በስርዓት መመላለስ ማለት በአነጋገር በአካሄድ እንዲሁም በአለባበስም ጭምር ክርስቲያናዊ መሆን ማለት ነው ራሳችንን እጅግ በበዛ ማስጌጫ የምናስጌጥ ሰዎች ይህን ለምን እንደምናደርግ እስቲ ውስጣችንን እንጠይቅ። ከአጠገባችን ካሉ ሰዎች የተሻለን ሆነን ለመታየት ነው? እግዚአብሔር የሰጠን ማንነት በቂ ስላልሆነና የእርሱ ስራ ትክክለኝነት ስለሚያንሰው ነው ወይስ ለምንድን ነው? ከላይ የዘረዘርናቸው ምክንያቶች ሁሉ በክርስትና ሕይወት ተቀባይነት የላቸውም። እንዲያውም ወንድሞችን በእኛ ምክንያት በዝሙት እንዲፈተኑ እናደርጋቸዋለን። የተሻለና ትክክል የሚሆነው ለእኛ ለሴቶች አምላካችን የሰጠንን ነገር በንጽህና እና በሚገባ መልኩ ጠብቀን ውስጣችንን ማነጽ እና ማሻሻል ላይ ትኩረት ማድረግ ነው። ይህም ሐዋርያው እንደነገረን የዋህና ጸጥ ያለ መንፈስ ያለው ማንነት ነው። ማዘር ትሬዛ እንዲህ ብለዋል የሚል ቃል ሰምቻለሁ። ዓለምን መለወጥ ከፈለክ ሂድና ቤትህን በመጀመሪያ ለውጥ። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 24 ላይ እንዲህ ይላል፣ እግዚአብሔርን በመፍራት ለባልንጀሮቻችሁ ራሳችሁን ዝቅ አድርጉ። ሴቶችም ለጌታችን እንደሚታዘዙ ለባሎቻቸው ይታዘዙ። ክርስቶስ አካሉ ለሆነች ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና ቤተ ክርስቲያን ለክርስቶስ እንደምትታዘዝ እንዲሁ ሴቶች ለባሎቻቸው በሁሉ ይታዘዙ ይላል በመጽሐፍ ቅዱስ ላይ። እንግዲህ ከወዴት እንደወደቅ አስብ ተብሎ እንደተጻፈ አንቺ ክርስቲያናዊ ሚስት ሆይ ጉርለትሽ ከወዴት እንደሆነ አስተዊና በእግዚአብሔር ቃል ራስሽን አንጪ። የዛሬውን ቪዲዮ እዚህ ላይ ጨርሳለሁ። እንዲሁም ላይክና ሼር በማድረግ የእግዚአብሔር ቃል ለብዙዎች ይዳረስ ዘንድ የበኩላችሁን አስተዋጽኦ እንድታደርጉ አደራላለሁ። በቀጣይ ክፍል ሶስትን ይዤላችሁ ቀርባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።